የሆነው የኢትዮጵያ ብሔሮች፣ ብሔረሰቦችና ህዝቦች ቀን በዓል በማእከላዊ ኢትዮጵያ ክልል አስተናጋጅነት በሆሳና ከተማ ዛሬ በሆሳና ከተማ በደማቅ መርሃ ግብር ፍጻሜ ሆኑ አግኝተዋል። በበዓሉ ላይ እንግዲህ የተለያዩ መልእክቶች ተላልፏል። በዚህ እና ተያያዥ ጉዳዮች ዙሪያ መረጃ ሊሰጡን ደግሞ የማእከላዊ ኢትዮጵያ ክልል ሕዝብ ተወካዮች ምክር ቤት ዋና አፈጉባኤ ወይዘሮ ፋጤ ስርሞሎ እዚህ ጊዜ እስቱዲዮአችን ይገኛሉ። ከእሳቸው ጋር ቆይታ እናደርጋለን። ከ ለብ አመሰግናለሁ። ሰላም መ መልካም ዛሬ እንግዲህ የበዓሉ ማጠቃለያ በሆሳዕና ከተማ ተቀባዋል ና የበዓሉ አጠቃላይ ድባብና ገጽታ ምን ይመስል ነበር? እንደ አጠቃላይ ከተጣለው ገብ አንጻር የበዓሉ አጠቃላይ ሂደት ምን ይመስል ነበር? ጥሩ የአጠቃላይ የኢትዮጵያ ብሔር ብሔረሰቦች ሃያኛው በዓል በተመለከተ በማዕከላዊ ኢትዮጵያ ዛሬ ሲከበር ውለዋል። ይህን በተመለከተ ያው ድባቡን በምናይበት ጊዜ አጠቃላይ ማህበረሰቡ ነቅሎ የወጣበት ሁኔታ ነው ያለው። ሲከበር የነበረው በአደባባይ በስቴዲየም ነው ስንጠብቅ የነበረው ህዝብ ቁጥር አለ እስከ ሀምሳ ሺህ ይወጣል ብለን ይሳተፋል ብለን ስንጠብቅ የነበረበት ሁኔታ ነበረ፣ ግን ደግሞ ከዛ በላይ ወጥቶ የተሳተፈበት የየራሱን ባህልና እሴት ማሳየት የቻለበት ሁኔታ ነው ያለው አደባባይ ላይና ክብረው እንጂ በዓሉን በየጥግ ጥጉ ሰው ቆሞ ያለውን ነገር ሲከታተል የነበረበት ሁኔታ ነው ያለው። ከበዓሉም በኋላ ውጭ ሲወጣ ህዝቡ እንዳለ ውጭ ላይ ቆሞ ስለ በዓሉ ሲያወጋ የነበረበት ከሌሎች ክልሎች የመጡ ባህል ቡድኖች፣ የባህል አምባሳደሮችም ጭምር ትርኢታቸውን ሲያሳዩ የነበረበት ሁኔታ ነው ያለው እና ድባቡን በምናይበት ጊዜ አጠቃላይ ያው ብዙ የብሄር ብሄረሰብ ባህሎችን ከዚህ በፊት ለመሳተፍ ሞክር ያለው ግን የዘንድሮን ድባ ን በምናይበት ጊዜ በጣም ከፍ ባለ ደረጃ ሲከበር የዋለበት ሁኔታ ነው ያለው። ህዝቡንም በምናይበት ጊዜ በዛው ልክ ወጥቶ ደስታውን ሲገልጽ የነበረበት፣ የመጡ እንግዶችን ሲቀበል የነበረበት፣ ጥሩ ድባብ የነበረበት ኢትዮጵያዊነትን በአግባቡ ያሳየበት ሁኔታ ነው ያለው። ውሎውን በምናይበት በዓሉም በተመለከተ ያው ብዙ ስኬቶችን ማሳካት የቻልንበት ሁኔታ ነው ያለው። እንደ ማእከላዊ ኢትዮጵያ ትልቅ እድል ነው ብለን ነው የወሰድነው። ስንቀበልም በተቀበል ነው ልክም አሳክተናል ብለን ነው እያየን ያለነው። በተለይ በዓሉን ታሳቢ በማድረግ ትልልቅ ፕሮጀክቶች ጨምረን ጀምረን የጨረስንበት ሁኔታ ነው ያለው። የቤተ መንግስት ግንባታዎችን አካሄደናል። የጽህፈት ቤት ግንባታ አካሄደናል። እንደዚሁም የሲምፖዚየምና ለሌሎች ጊዜ ሊሆን የሚችል አዳራሽም ጭምር የገነባንበት ከዛ ባሻገርም ከመሰረተ ልማት ጋር ተያይዞ የተለያዩ የውስጥ ለውስጥ አስፓልት መንገዶችን፣ ዋና መንገዶችን መገንባት የቻልንበት የከተማ ኮሊደር ልማትም እንደዚሁ መገንባት የቻልንበት ሁኔታ ነው ያለው። በነገራችን ላይ ይሄ ወሳና ከተማ ላይ ብቻ ሳይሆን በሁሉም በሰባቱም ክላስተር በሰባቱም ከተሞች በተመሳሳይ ደረጃ ስራዎችን መርተን ማድረስ የቻልንበት ሁኔታ ነው ያለው። የኮሊደር ልማቱም ሌሎች የህንጻ የቢሮ ግንባታም እንደዚሁ የጀመርንበት ሁኔታ ነው ያለው። የኮሊደር የገጠር ልማቱም በዛው ልክ እየተፋጠነ ያለበት ሁኔታ አለ። ከተሞችን ጽዱና ውብ ለነዋሪዎቿ ምቹ ከማድረግ አኳያም በሌሎች ከተሞችም አብረን አያይዘን የሄድንበት ሁኔታ ነው ያለው ና በዓሉን መሰረት በማድረግ ትልልቅ ስኬቶችን ማሳካት የቻልንበት ሁኔታ ነው ያለው። ስለዚህ እድሉን በአግባቡ መጠቀም የቻልንበት ሁኔታ እንዳለም ጭምር ያየንበት ሁኔታ ነው ያለው ዛሬ ላይ በቀጣይ ሌሎች ሀገራዊ ተልእኮችን ለመወጣት የማእከላዊ ኢትዮጵያ ክልል ምን ልምድ እንዳገኘ ክልሉ እንግዲህ በአዲስ ነው የተደራጀው። በአዲስ ተደራጅቶ ትልቅ እውነቶችን ከዚህ ቀደም ማስተናግዷል እና በቀጣይ ሌሎችን ለማስተናገድስ ይህ ሀያኛው ብሔር ብሔረሰቦችና ህዝቦች ቀን በዓል ምን ልምድ እንዳስገኘለት? ከዚህ አኳያ ያየናቸው ነገሮች አመራር ተቀናይቶ ተናቦ መምራት ከቻለ ብዙ ስራዎችን ማሳካት ይችላል የሚለውን ነገር ማየት የቻልንበት ሁኔታ ነው ያለው። የአመራር ዲሲፕሊኑም ጭምር በተገቢው የተመራበት ሁኔታ እንዳለም ጭምር የታየበት ነው። ተግባሩ የአጭር ጊዜ ተግባር ነው። አሁን ቅድም ያነሳዋቸው የስቴዲየም ግንባታ ቤተ መንግስት ግንባታ የቢሮ ግንባታ የአዳራሽ ግንባታ የስድስት ወር ግንባታዎች ናቸው። ስቴዲየሙ የሶስት ወር ግንባታ ነው። ሌሎቹ የስድስት ወር ግንባታ ናቸው። ስለዚህ ከዚህ ልምድ ያገኘንበት ሁኔታ ነው ያለው እና ሌሎች ጀምሮ የመጨረስን ልምድ ያገኘንበት፣ ሌሎች ተግባራቶችንም ትልልቆችንም ማሳካት እንደሚቻል ማየት የቻልንበት ሁኔታ ነው ያለው። መቀናጀት መናበብ ካለ ሌሎች ትልልቅ ስራዎችን ማሳካት እንችላለን ብለን ልምድ የወሰድንበት ሁኔታ ነው ያለው። አጠቃላይ በምናይበት ጊዜ ቅድም እንዳነሳሁት አቅምም ጭምር ለካ አቅም አለን ከተባበርን ከተቀናጀን ከተናበብን ብዙ ተግባሮችን በልማትም በኢኮኖሚውም በኩል በፕሮጀክት በኩልም ማሳካት እንደምንችልም ጭምር ያየንበት ሁኔታ ነው ያለው እና ለቀጣይም ይሄ ትልቅ ሊሰን ያገኘንበት ነው የሚል ነገር ለማንሳት እንግዲህ ክልሉ ያሉት በርካታ መቃሙ አቅሞች እንዳሉ ይታወቃል። እና ይሄን ለማስተዋወቅስ ምን እድል ፈጠረለት ለዚህ በዓል? ከዚያ አኳያ ይሄ ባህል ያው ባለፈው ታስታውሱ ከሆነ ለአንድ ሳምንት እና ከዛ በላይ የቆየ የሚዲያ ኩሩ የገባበት ሁኔታ አለ በክልላችን። ስለዚህ ይሄ ኩሩ አጠቃላይ ሁሉም ጋ ነው። ባሉን መዋቅሮች አስሩም መዋቅሮች ጋር ደርሶ በኢንቨስትመንት በኩልም በግብርና በኩልም በተለያዩ ፕሮጀክቶችም በኩል በባህል ቱሪስቱን በኩል በሁሉም በኩል ገብቶ ያየበት ሁኔታ ነው ያለው። በዚህ ረገድ አካባቢውን በማስተዋወቅ ረገድ፣ ሌሎች ገብተው ኢንቨስት እንዲያደርጉ ከመጋበዝ ረገድ ትልልቅ ስራዎች የተሰራበት ሁኔታ አለ። ሚዲያዎችም በዛ ልክ አጉልተው አውጥተው ስራዎችን ማሳየት የቻሉበት አካባቢውን ማስተዋወቅ የቻሉበት ከባህል ጋር ከተለያዩ እሴቶች ጋር ያሉ ነገሮችንም አውጥተው መሸጥ የቻሉበት ሁኔታ ነው ያለውና ተጠቃሚዎች ነን ብለን የወሰድንበት ሁኔታ እንዳለ ለማንሳት ነው። አካባቢውን ከማስተዋወቅ አኳያ መልካም። ይህ በዓል እንግዲህ ስኬታማ መሆኑን እንዲጠናቀቅ በርካቶች ደክመዋል፣ በርካቶችም የተሻሉ ስራዎችን ሰርተዋልና የክልሉ ህዝብ ጥሩ እንደተባለው ያው ይሄ በዓል ሲሳካ የአጠቃላይ የአመራር ብቻ አይደለም፣ የህዝቡም ጭምር ስኬት ነው በየደረጃው ያለው ከክልል ጀምሮ ያለው እስከ ቀበሌ ያለው አመራር ትልቅ የለፋበት የደከመበት። በነገራችን ላይ ከደቡብ ኢትዮጵያ ከተረከብን ማግስት ከታህሳስ ሰባት ጀምሮ ነው ስራ ውስጥ የገባ ነው እና በዚህ ሂደት ደፋ ቀና ሲሉ የነበሩ አመራር አካላት አሉ። በዚህ አጋጣሚ በክልሉ ህዝብ ተወካዮች ምክር ቤት ለማመስገን ነው። ከዛ ውጪ ህዝባችንን በምናይበት ጊዜ ሁሉም ህዝብ እንግዳ ይመጣብኛል ብሎ ከጫፍ እስከ ጫፍ ሲሰናዳ የቆየበት ሁኔታ ነው ያለው። ለዚህ ደግሞ ማሳያው የባህል አምባሳደሮች ሲገቡ እኛ በሰጠነው ሰዓት ሳይሆን ከሰጠነው ሰዓት ውጭ ሁሉ ተጠቅመው ወደ ማዕከል ሲገቡ የነበረበት ሁኔታ ነበረ። ይሄ የሚያሳየው ማህበረሰቡ ለሌላው ማህበረሰብ ያለው ፍቅር፣ አክብሮት፣ እንግዳ ተቀባይነት ነው የሚያሳየው። እና ስለዚህ ቤት ባፈራው ነገር በሙሉ ሲያስተናግድ የነበረበት የባህል አምባሳደሩን ብቻ አይደለም ሌሎች ትልልቅ አመራሮችም ትልልቅ እንግዶችም ከየክልሉ የተጠሩ በሚመጡበትም ወቅትም ሲቀበሉበት የነበረው አካሄድ ትልቅ አቅም የተፈጠረበት ክልሉንም ማስተዋወቅ የተቻለበት ሁኔታ ነው ያለውና ስለዚህ ህዝባችን ምን ያህል ከመንግስት ጎን እንደሆነም ጭምር ያየንበት፣ ትልቅ ኩራታችንም እንደሆነ ጭምር ያየንበት፣ ሆሳዕና ከተማ ላይ ትናንትና አሁን በነበረው የራት ግብዣ ላይ አጠቃላይ እንግዳውን ሲያስተናግድ እራት ሲጋብዝ የነበረበት ሁኔታ ነው ያለው። ይሄ አሁን አንዱን ጠርተን አንዱን ምንተው ሳይሆን ሁሉም በማዕከላዊ ኢትዮጵያ ክልል ያሉ መዋቅሮች በሙሉ ዝግጁ ሆነው በየዞናቸው በሚገቡበት ጊዜ እየተቀበሉ ያስተላለፉበት ሁኔታ ነው ያለው እና ለዚህ ትልቅ ምስጋና እንደ ማዕከላዊ ኢትዮጵያ ክልል ምክር ቤት ለማመስገን ነው እና በጣም ምስጋና ይገባቸዋል። አመሰግናለሁ ለማለት ነው። የማእከላዊ ኢትዮጵያ ክልል ሕዝብ ተወካዮች ምክር ቤት ዋና አፈጉባኤ ወይዘሮ ፋጤ ስርሞሎ ስለ ጊዜው ጥም ስላሳቡትም ከልብ እናመሰግናለን። መልካም ምሽት። እኔም አመሰግናለሁ።